ሰላም ሰላም፣ እንዴት ናችሁልኝ የኔ ቤተሰቦች፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛለኝ። ለዚህ ቻናላችሁ ሲሆናችሁ ፕሊ ሰብስክራይብ አድርጉ። ዛሬ ተመልሽ የመጣውበት ምክንያት አንዳንድ ነገር ውስጥ ይርር ያለበትን ልናገር ፈልጌ ነው። አንደኛ እግዚአብሔርን ይች ልጅ በጣም ተሳቀቀች። እመቤቴን ነው የምላችሁ፣ ስራ መስራት አልቻለችም። በጣም ነው የተሳቀቀችው። ቪዲዮዋን ስት አይታችሁ ከሆነ ልብ ብላችሁ ከሆነ እንዳትወቅሱኝ ብላለች፣ እግዚአብሔርን እንዳትወቅሱኝ። እንግዲህ ምን ያክል ተጽዕኖ እንዳደረባት ፍርሃት ማለት ነው። በጣም በጣም እየፈራች ነው። ፕራንክ የተደረገው ሀሳቡን ያመጣው ደግሞ ፍፄ ነው። ግን ምክንያት አገኛችሁ በቃ። እንግዲህ አሁን ችን ይዛችሁ አንጠልጠላችሁ ስታብጠለጥሉ አትደሩ። ምግብ አበሉ፣ ሰው ብሉ፣ የሰው የሰው ስም ስትበሉ ደሩ። እንግዲህ የእውነት አንዳንድ ሰዎች ግን በጣም ትገርማላችሁ እናንተ። የዩቱብ ስራ ካልገባችሁ ለምን ዩቱበሮችን አጠይቁም? ይህ እኮ የስራው ባህሪ ነው። ምንም ማድረግ አይቻልም እንዴ። ሽምን ይስሩ ነው የምትሉት? ሽምን እስከ ዛሬ ድረስ አጫጭር ፕራንክ አድርጌ ተባለች። በቃ አሁን እዚህ ጋር የተረዳውት ነገር ቢኖር በቃ እኛ ባልነው መንገድ ብቻ ሄዱ እያላችኋቸው ነው አደለ? እኛ በፈለግነው መንገድ ብቻ ሄዱ እሺ። ምን ይስሩ? ይችን አጋጣሚ ተጠቅመ አሁን ይችን ስራ ሰራች። ቀላል ስራ አይደለም እኮ ይሄ፣ ስራ እኮ ነው፣ ገቢ ነው፣ ብር ነው። ምናልባት እኮ አንድ ነገር ላስታውሳችሁ፣ ቤተሰቦች ምናልባት እኮ ይህንን ነገር ቪዲዮ ተሰርቶ ሲለቀቅ የሆነ አላማ ይዞ ነው ህዝብን ለማስተማር ሰውን ለማስተማር እንደዚህ አይነት አጋጣሚ አለ አንዳንድ ጊዜ ፊልም ሲሰራ ወይም ደግሞ የሆነ ቪዲዮ ተሰርቶ ሲለቀቅ በሪል ህይወት የሚደረገውን ነገር ለማንጸባረቅ ነው ስለዚህ ቪዲዮ አላማ አለው የተለቀቀበት የሆነ አይዲያ ሲመጣ ከምን ጋር ተያይዞ ነው የሚለቀቀው የሚሰራው ቪዲዮ ምንን ያመለክታል ወይም ደግሞ ሀይሚና ብሩኬ እንደኛ ጠቃቅን የቱበሮች አይደሉም። ትላልቅ የቱበሮች ታዋቂ የቱበሮች ናቸው። ስለዚህ የሆነ ነገር ስለዛ ቪዲዮ ቢጠየቁ ራሱ መልስ የማይሰጥበትን ቪዲዮ አይሰሩም። የሆነ ይህን ቪዲዮ የሰሩበት ምክንያት ይኖራቸዋል። ስለዚህ ለዛ ምክንያት ደግሞ መልስ አዘጋጅተው ነው ይህን ቪዲዮ የሚለቁት አባችሁ። እንደ ህዝብም ስለሚያስጠይቅ ማለት ነው። አንድ ቪዲዮ ዝም ብሎ አይተለቀቅም። ቢጠይቋቸው፣ ይህን ቪዲዮ ለምን ለቀቃችሁ? ለምሳሌ መጥፎ ቪዲዮ ከሆነ ወይም ደግሞ ለህዝብ ምንም አያስተምርም ተብሎ ከተለቀቀ ወቀሳ ይደርስባቸዋል። ገባ? በጣም ብዙ ሰው ወቀሳ ይወቀሳቸዋል። ለምሳሌ አብርሽና ሮታ ካሁን በፊት ብዙ ወቀሳ ደርሶባቸዋል። ብዙ ትችትን አስተናግደዋል። ለምን? ያን ጊዜ ሩታ ከዳኔ ጋር በምትሰራ ሰዓት ዳኔ ከጽጌ ጋር ምናምን ከፊዮና ጋር በሚሰሩ ሰዓት ይሄ ቪዲዮ ለህዝብ ምን ያስተምራል? ትውልድ እያበላሻችሁ ነው፣ ወጣት እያበላሻችሁ ነው። ቪዲዮ ምንድን ነው የሚያስተምረው? መጥፎ ሮንግ የሆነ ነገር እያስተላለፋችሁ ነው ተብለ ተወቅሰዋል። ብሩኬና ሀይሜም እንደዛው ነገ የሚያስወቅሳቸውን ቪዲዮ አይሰሩም። ገባችሁ። ስለዚህ ይሄ ቪዲዮ አላማ ይሄ ሁሉ ነገር የለፈለፍኩባችሁ ርቀት የሄድኩትም ምን ልላችሁ መሰላችሁ፣ ምናልባት እነዚህ ሁለት ልጆች ሀይሚ እና ብሩኬ ተነጋግረው ሊሆን ይችላል። ገባችሁ። ምናልባት ብሩኬና ሀይሚ ለህዝብ ይሄ ቪዲዮ ይጠቅማል፣ ያስተምራል ያሉትን ቪዲዮ ብሩኬ ለብሩኬ ነግራው ተነጋግረው ሊሆን ይችላል ይሄን ቪዲዮ የሰሩት ገባችሁ ስለዚህ እዳር ቆመን እኛ መፍረድ የለብንም እሷም የሆነ ቪዲዮ በለቀቀች ቁጥር እሷን መሳደብ መውቀስ መዘቅዘቅ እሱም የሆነ ነገር ባደረገ ቁጥር ቀንዲ ነው እንዲያደርግ እንዲሆነ ማለት የለብንም በቃ ስራ ነው ይስሩ እነሱ ምናልባት ተነጋግረው ሊሆን ይችላል እኛ ከሀይሚ በላይ ብሩኬን አንወደውም ወይም ደግሞ ከሀይሚ በላይ ለብሩኬ አናስብም ዝም ብሎ ከመሬት ተነስታ ብሩኬን የሚጎዳ ነገር አታደርግም። ማይ ነው ሲጀመር ማለት ነው ፍፄ ያለበት ፍፄ ያመጣው ነገር ሁሌም ቢሆን ሰላም ነው። እራሱ ያስተካክላል ፍፄ ማለት ነው። እራሱ ነገሮች እርግጠኛ ነኝ ከካሜራ ጀርባ ተከትለው ሄደውት አውርተውት ሰላም ፈጥረው አብረው ነው የሚያመሹት። እርግጠኛ ነኝ በቃ። ምንም ነገር የለም። ግን እዚህ ጋር እናንተ የእነሱን ፎቶ ሀይሚን በቀጥቀጥ አያስፈልግም፣ እውነት ይህን ምላችሁ። ምክንያቱም እነሱ ተነጋግረው ሊሆን ይችላል ይህንን ነገር ያደረጉት ማለት ነው። ስለዚህ እሷም ለምን እንደዚህ አደረግሽው ብላችሁ ሀይሚን መሳደብ ለብሩኬ አይጠቅመው። ብሩኬን እንዲህ ያደረግሽ እንዲህ ያደረግካት ሀይሚን ብለህ ብሩኪን መሳሪያ ለሀይሜ አይጠቅማትም። ሃይሚም አትፈልግም ብሩኪን አይፈልግም። እና ብዙ ጊዜ ደግሞ የሆነ የዩቲዩብ ማለት አሁን እነሱ ላይፋቸው ሶሻል ላይፍ እስከሆነ ድረስ መተዳደሪያ ስራቸው ዩቲዩብ እስከሆነ ድረስ ሃይሚ እኔ ብሩኪን ግን አላቅም፣ ሌላ ቢዝነስ ይኑረው አይኑረው። ሃይሚን ግን ሌላ ቢዝነስ የላትም። ወደፊት ገና ታስቧል ታቅዷል እንጂ ሌላ ቢዝነት የላትም ስራዋ፣ የሚያስተዳድራት ዩቱብ ነው። ስለዚህ የእለት ከእለት የሚያደርጉትን ነገር አጋጣሚውን ተጠቅመው ስራ የሚሰሩት ስለዚህ፣ ይቺ ልጅ ይህን አጋጣሚ ተጠቅማ ፕራንክ አደረገች። ሌላ ሌላ በጣም ብዙ ብዙ ብዙ ስራ ሰርተዋል። በቃ ብዙ ብዙ ቪዲዮ ለቀዋል። ስለዚህ አንዳንዴ እኮ ከባድ ነው። አይዲያውም አይገኝም። ገባችሁ እና አትፈረዱባት፣ አትውረዱባት ስራን ይሰራችሁ። ስለዚህ ምንም ማለት አይደለም። ምን ሆንሽብኝ ብሎ እሱ ራሱ ሼር አድርጓል። ይህን መቼ ነው ሼር ያደረገው? ከአርባ ደቂቃ በኋላ ነው ሼር ያደረገው። ስክሪንሽቱ ነዩት አርባ አንድ ምኒት ይላል ና። ከአርባ አንድ ደቂቃ በኋላ ነው እሱ ቪዲዮን አይቶ ከጨረሰ በኋላ ፕራንክ መሆኑን ካየ በኋላ ተቆጥቶ ከሄደ በኋላ ነው ይሄን ነገር ሼር ያደረገው። ስለዚህ ያው በቤት ሄደው ሰላም ተፈጥረዋል ማለት ነው። ከካሜራ በኋላ ሄደው ፍጽና ሷ አረጋግተዋታል ማለት ነው። ምክንያቱም ሌላ ነገር ለምን እንዲያረግ ማለት ሰላም አልተፈጠረ ቢሆን ለምን እንዲህ አደረግሽ ብሎ ሼር ያደርግ ነበር። ግን ምንም ሽብኝ ያለው እሱ ያስደነገጠውም ስሜታዊ እያረገውም በሷ እንደማይደራደር ድንጋጤ ነው። በሷ እንደማይደራደር ታውቃላችሁ። እንኳን አይደለም እንደዚህ ተብሎ፣ ውዶቼ ማሮቼ ደናደሩልኝ። እኔ እኮ በጣም በተለይ አሁን አሁን ይህ ተመልሽ የመጣው በቃ ኮሜንታቸው ስር ገብቼ ነበር እሱ በናፍቆት እየጠቀበሽ እየጠበቀሽ ትገርሚያለሽ ተንኮለኛ ነሽ አስመሳይ ነሽ ኮሜንት ላይ ይሏታል እናንተ አይደብራችሁም እንዴ አሁን ከሱ ከሷ በላይ ለሱ አሰባችሁ ማለት ነው